ሰላም ሰላም፣ ውድ እና የተከበራችሁ የእኔ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ፣ የኔ ውድ ቤተሰቦች። ዛሬ ለእናንተ አንድ አጠር ያለ ግጥም ይዤላችሁ መጥቻለሁ። በተለይ ለማዳም ቅመሞች፣ በሰው ሀገር ለረጅም ዓመት ስትንገላተቱ ያላችሁ የቤተሰቡን አፍቆት የሚያንገላታችሁ እህት ወንድሞቼ በተለይ ለማዳም ቅመሞች ለእህቶቼ አንድ ግጥም አዘጋጅቼ መጥቻለሁ ማለት ነው። በአጭሩ ይህ ግጥም የእናንተን ስሜት ይገልጻል ብዬ አስባለሁ እና በቃ እናንተን በጭንቅላቴ እያሰብኩ እያሰላሰልኩ ነው እና ግጥሙን የጻፍኩት ለእኔ ራሱ በቃ የሆነ ስጽፎ ራሱ ለእኔ ለራሴ ራሱ እንባ እየተናነቀኝ ነው የጻፍኩት። እና በአጭሩም ቢሆን ስሜታችሁን ይገልጻል ብዬ ለዛሬ ክፍል አንድ አንድ ግጥም ይዤላችሁ መጥቻለሁ። በዛሬ የሚያበቃ አይደለም፣ ቀጣይነት ያለው ነው ይሄ ግጥም ማለት ነው። ስለዚህ ክፍል አንድን ዛሬ ይዤላችሁ መጥቻለሁ ማለት ነው። የግጥሜ ርዕስ እንዴት ነሽ እህቴ ይላል። ሰላም ጤና ይስጥልኝ፣ እንደምን አላችሁ የሰው ሀገር ኑሮ ምርር ያረጋችሁ! እንዴት ነሽ እህቴ መዳም ቤት ያለሽው ናፍቆት ሰቀቀኑን በልብሽ አፍነሽ ምትንቀሳቀሹ እንዴት ነሽ እህቴ እንዴት ሰነበቱ እናትና አባቴ? እንዴት ነው ወንድሜ? እንዴት ናት እህቴ? ልጄስ እንዴት ይሆን ደውዬ ሳወራው በጣም ያጓጓኛል። አትመጪም እናቴ የሚለውም ድምፁ ያቃጭልብኛል። እመጣለሁ ልጄ ትንሽ ቀን ጠብቀኝ፣ እንዴት ልግለጽልህ እኔ እንደናፈከኝ። እመጣለሁ ልጄ ምን ይዤልህ ልምጣ ብዬ ሳናግረው እማንቺ ብቻ ነይ በጣም ናፍቀሽኛል አንቺን ካገኘሁኝ ለእኔ ይበቃኛል። እሺ ልጄ ብዬ ስልኩን እዘጋና ገብቻ አለቅሳለው። ሆድ ይብሰኝና በቃ ወስኛለሁ ሀገር እገባለሁ ብዬ አስብና ደግሞ ትዝ ይለኛል። ይሄ ሁሉ ዓመት ሰው ሀገር ቆይቼ ባዶ እጄን ብገባ ሰውስ ምን ይለኛል ብዬ ወደ ኋላ ደግሞ መለሳለሁ። ያለብኝን ሁሉ አሰላስላለሁ። በቃ ትንሽ ልስራ ቀጣይ እገባለሁ ከሀገር ስመጣ እሰራለሁ ብዬ ሁለት አራት አመት ሳይሞላልኝ ቀርቶ ሆነኝ በሰው ሀገር ሰባት ስምንት አመት እያልሽ በመጨነቅ ለብዙ ዘመናት ሰው ሀገር የኖርሺው እንዴት ነሽ እህቴ ይቀጥላል ክፍል ሁለት የክፍል አንድ የዛሬ ግጥሜ ይሄን ይመስላል ግን ቀጣይ ይሄንን ግጥም ክፍል ሁለትን ይዤ ስመጣ በቻሌንጅ ነው ማለት አሁን ቻሌንጅ ሰጥቻችሁ ነው ለእናንተ ማለት ነው ይሄ ግጥም ከወደዳችሁት ሼር እያረጋችሁ ለሌሎች አድርሱልኝ። በዚህ ግጥም እኔ ቻሌንጁን ለእናንተ ነው ምተ ይሄን አክል አስገቡኝ፣ ይሄን አክል አድርሱኝ ምናምን አለንም፣ ግን እናንተ ይሄ ይገባታል በዚህ ግጥም ብላችሁ የምትሉትን ለራሳችሁ ነው የምሰጣችሁ ይሄን ቻሌንጅ ማለት ነው። ይሄንን ቻሌንጅ ከተወጣችሁ ቀጣዩን ሁለተኛውን ክፍል ይዤ ወደ እናንተ እመጣለሁ ማለት ነው። እኔ ቃሌን እጠብቃለሁ፣ እናንተም ቃላችሁን ጠብቁ። እንግዲህ በዚህ ቪዲዮ ይሄን ክል ይገባታል ብላችሁ የምትሉትን ራሳችሁ ወስናችሁ አስገቡኝ ማለት ነው። ቀጣይ ክፍል ሁለት ይዤ እመጣለሁ። በቀጣይም ሌላ አዘጋጃለሁ እና የዛሬው ይሄንን ይመስል ነበረ። ቪዲዮ ከተመቻችሁ ላይክ አድርጉ፣ ለቤቱ ደግሞ ሰብስክራይብ እያረጋችሁ መቀላቀላችሁን እንዳትረሱ። ቪዲዮዎቼ ሲደርሳችሁ ሲለቀቅ እንዲደርሳችሁ ደግሞ የደወል ምልክቱንም መጫናችሁን እንዳትረሱ። ይሄ ገሄ ቤት የማቀርብበት እኔ ይዤበት የምመጣው የሰው ቪዲዮ አላቀርብም፣ የሰው ቪዲዮ ይዤ አልመጣም። የራሴን ነው ይዤ የምመጣው ማለት ነው። የራሴን ስራዎች፣ የራሴን ሀሳቦች እናንተን ያስተምራሉ፣ እናንተን ያዝናናሉ፣ እንዲሁም ደግሞ ቁም ነገር አላቸው የምላቸውን ቪዲዮዎች ነው ወደ እናንተ ይዤ የምመጣው እና በተቻላችሁ መጠን ሰፖርት አርጉኝ። እስከ መጨረሻውም ስለምትከታተሉኝ አመሰግናለው። ሀገር ውስጥም ያላችሁ እንዲሁም ደግሞ ኢትዮጵያ ውስጥም ያላችሁ እዚህም ሰው ሀገር ላይ የምትኖሩ እህት ወንድሞቼ፣ አበረታቱን። እኛ የማዳም ቅመሞችንም አበረታቱን። ለሌላው እኮ የጀርባ አጥንት ነን። እኛ ሌላው ሀገር ውስጥ አንድ ሰው ቪዲዮ ዩቲዩብ ቻናል ከፈተ ከተባለ ከአንዳንድ ነው፣ የምሬ ነው፣ ከአንዳንድ በአንድ ቀን ልክ እንደ ቻሌንጅ ይሄና ክል በቃ መግባት አለበት ወዲያው ነው እንትን የምናረገው ሰብስክራይብ የምናረገው። ግን ለማዳም ቅመሞች ሲሆን ለምን እጃችን እንደሚያጠር ግራ ይገባኛል። የምሬ ነው። ለምንድንነው እጃችን የሚያጥረው? ሁሉ ከሁሉ ከኔም ጀምሮ ማለት ነው በቃ የማዳም ቅመምናት ብላ ይሄ ቻናል ከፈተሽ ምናምን በቃ ስናይ ስክሮል እያደረግን ነው የምናልፈው እንጂ እስቲ እና አበረታታት በከኔ ከራሴም ጭምር እና አበረታታት ብለን ራሳችንን እንትን አንልም። እና ግን ለሌላው ግን በቃ እኛን የምናንቀሳቅሰው ሌላውን ቻናል ማለት ነው። እና እህቶቼ፣ ሰው ሀገር ላይ የምንኖር እህቶቼ፣ ለራሳችንም የምንወቅበት እኛም ተደጋግፈን እጅ በእጅ ተያይዘን ለሀገራችን እንብቃና ሀገራችን ስንገባ ደግሞ እኛም ቁም ነገር ሰርተን ያምረናል መቼስ ቁም ነገር ሰርቶ ማየት ካለንበት ደረጃ ከፍ ማለት ያምረናል የሰው ሀገር ነገር ደግሞ የያያችሁት ነው ከጆ ዳፍ ነው ነገሩ እንግዲህ ዛሬ ደሞዝ ብንቀበል ነገ የለም ነው እንግዲህ አሞራ የሚወሰደው ምንም የሚወሰደው አናቅም ስለዚህ ወደ ሀገራችን ስንገባ ቢያንስ በቃ ይሄን ዩቲዩብ ቻናላችን ትንሽ አሳድገ ነው ከገባን ቢያንስ የሆነ ነገር ረፍት እናገኝበታለን የሆነ ቢያንስም እዛም ብቻ በቃ የምንሰራው ነገር ይኖረናል ማለት ነው። ስለዚህ የማዳም ቅመሞች ለራሳችን የምንወቅበት ሌላውን ብቻ እናሳድግ፣ እኛም ነገ ሀገር እንገባለን። ዛሬ በእርግጥ ብዙ ነገሮችን ይዘን ላንቀርብ እንችላለን እዚህ፣ ምክንያቱም የምንሰራበት ነገር ውስን ነው። ተንቀሳቅሰን እንደፈለግን መዝናኛ ቦታዎች ወይ ብዙ ቪዲዮዎችን ይዘን ላንቀርብ እንችላለን። ግን እኛ ባለን በተሰጠዋችን አሁን አብዛኞቹ ውስጥ ላይ ኪችን በሚሰሩበት ጊዜ የሚሰሩትን ምግብ ሌላ ተሰጥኦ ያላቸውም ደግሞ ተሰጥኦአቸውን ይዘው ይቀርባሉ። እንዲሁም ደግሞ ብዙ ነገሮችን እያቀናበሩ የሚለቁ የማዳም ቅመሞች አሉ። ስለዚህ እነሱንም እናበረታታቸው፣ እኛም እርስ በእርሳችን እንደጋገፍ እላችኋለሁ። አመሰግናለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ቻው።